በጋዛ ሰርጥ ከሰሞኑ እስራኤል አደረሰች በተባለው የአየር ጥቃት 15 የሚሆኑ የህክምና ባለሙያዎች የተባበሩት መንግስታት ድርጅት ሰራተኞችና ሌሎች በሰብአዊነት ላይ እየሰሩ ያሉ አካላት ተገድለዋል። በ15 የህክምና ባለሙያዎችና የተባበሩት መንግስታት ድርጅት አባላት ላይ ጥቃት መፈጸሙን የተባበሩት መንግስታት ድርጅት አሳውቋል። ዩናይትድ ስቴትስ ኦፍ አሜሪካ በጋዛ ሰርጥ ሁሉም ወገኖች ዓለም አቀፍ ህግን ማክበር እንዳለባቸው ማሳሰቢያ መስጠቷም ተነግሯል። የደረሰውን ጥቃት አሜሪካ በማጣ አራት ላይ መሆኗም ታውቋል። በጉዳዩ ላይ የተጠየቁት የመንግስት ዲፓርትመንት ቃል አቀባይ ታሚ ብሩስ በጋዛ ውስጥ በሚፈጸመው እያንዳንዱ ነገር ሃማስን ተጠያቂ አድርገዋል። እንደ አውሮፓውያኑ አቆጣጠር መጋቢት 23 2025 አምስት አምቡላንሶች፣ አንድ የእሳት አደጋ መኪናና አንድ የተባበሩት መንግስታት ድርጅት ተሽከርካሪ አንድ በአንድ ጥቃት መፈጸሙንና የደንብ ልብስ የለበሱ የህክምና ባለሙያዎችን ጨምሮ ጥቃት የደረሰባቸው 15 የሚሆኑ በሰብአዊነት ላይ የሚሰሩት በጅምላ መቀበራቸውን የተባበሩት መንግስታት ድርጅት ሰብአዊ እርዳታ ኤጀንሲ አሳውቋል። ዓለም አቀፉ ቀይ መስቀል ማህበር በጋዛ ሰርጥ የእስራኤል ኃይሎች በህክምና ባለሙያዎች ላይ የፈጸሙትን ጥቃትም አውግዟል። የእስራኤል ጦር ሰራዊት ግን በተሽከርካሪዎች ላይ በፈጸመው ጥቃት የሐማስ ታጣቂዎች መገደላቸውን ሲገልጽ በህክምና ባለሙያዎችና ሰብአዊ ድጋፍ በመስጠት ላይ በነበሩ ተሽከርካሪዎች ላይ ደረሰ በተባለው ጥቃት ግን ያለው ነገር የለም። በአሸዋ ላይ ተሰብስበው በጅምላ ስለተቀበሩ አስክሬኖች ምንም አይነት መግለጫም ከእስራኤል በኩል አልተሰጠም። ዓለም አቀፍ ሰብአዊ ህግ ሲቪሎችንና የህክምና ስራ ሰራተኞችን ኢላማ ማድረግን የሚከለክልና የተለየ ጥበቃ እንዲደረግ ይደነግጋል። ይህ በእንዲህ እንዳለ እስራኤል ከሐማስ ጋር የተኩስ አቁም ስምምነት በተመለከተ ድርድር ከተቋረጠ በኋላ እንደ አውሮፓውያኑ አቆጣጠር ከመጋቢት 18 2025 ጀምሮም በጋዛ ሰርጥ የአየርና የምድር ዘመቻዋን አጠናቅራ ቀጥላለችም እየተባለ ነው። 18 ወራትን ባስቆጥረው የእስራኤል ሐማስ ጦርነት የጋዛ ሰርጥ ነዋሪዎች ሌላኛውን ዙር አካባቢያችሁ ለቃችሁ ውጡ የሚል ትዕዛዝ ከእስራኤል መከላከያ ኃይል ደርሷቸዋል። ትዕዛዙ በሰሜን የሚገኙ ከተሞችን ደቡባዊ ካኔኑስ ከተማን፣ መላውን ደቡባዊ ራፋ ከተማንና ሌሎች አካባቢዎችን ያካልላልም ተብሏል። ይህም ለጋዛውያን ሌላኛው ዙር የመከራና የስቃይ ትዕዛዝ መሆኑም እየተነገረ ነው። በዚሁ መሰረት በርካቶች ሕይወታቸው ለማትረፍ ከአካባቢያቸው እየሸሹ አዲስ መጠለያ ፍለጋ እየሄዱ ነውም ተብሏል። ለእኛ ለጋዛ ሰርጥ ነዋሪዎች የሕይወት ጣዕም የለንም፣ ሕይወትና ሞት አንድና አንድ ሆነዋል፣ የሚሉ አስተያየቶችን የሚሰጡም ብዙዎች ናቸው። ከመጋቢት 18 ወዲህ በጋዛ ሰርጥ አንድ ሺህ በላይ ሰዎች ተገድለዋል። ተጠቅሟል እየተባለ ነው። እንደ አውሮፓውያኑ አቆጣጠር ከኦክቶበር 7 2023 እስካሁን በጋዛ በተካሄደው ጦርነት ከ53050 በላይ ሰዎች መሞታቸውን የሐማስ ጤና ጥበቃ ሚኒስትር አስታውቋል። ዓለም አቀፍ መገናኛ ብዙሃንን በዋቢነት ተጠቅመናል።